ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ አለውላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ። ክብር ይስፋ ለመድኃኔዓለም። ቤተሰቦች፣ የሀይሚና የብሩክ አድናቂዎች፣ የቅመሞች አድናቂዎች፣ ዛሬ ቅመሟ አትመጣም። ዛሬ ሀይሚን ይዟት አልመጣም፣ ብሩክ ማለት ነው። ብሩክ ብቻውን መዞር አብዝቷል። ዋይ ብቻውን መዞር አብዝቷል። ለምንድን ነው ብቻ ግን መዞሬ ያበዛከው ለምንድን ነው ብሩኬ ብቻክን ጥሩ ነው ሀይሚን ጥለካት ከሌላ ሰው ጋር ቪዲዮ መስራት ተገቢ ነው ምን አደረገችግ ሀይሚ ሀይሚ ሀይሚ ሀይሚን አምጣለን የኛ ያለ ቅመሟ አይሆንልንም ጭራሽ ዛሬማ ቁርጣችን ቁርጣችሁን ወቁ ብሎ ብቻዋን ሀይሚ የለችም ብሎ ያው ፎቶ ፖስቷል እንዴ የታ አርገሃት ነው እሷ የሌለችበት እኛ ምን መተን ምን ድምቀታችን፣ ወጋችን፣ ብርሃናችን ኮሷ ናት። ቡቡ እንዴ አንተስ እንዴት አስችለክ አስችሎክ ይሆን አስችሎክ? ከሌላ ሰው ጋር እንዴት ቪዲዮ ሰራክ? ብሩኪ እንዴት ከሀይሚ ውጪ እንዴት አስችሎክ ቪዲዮ ሰራክ? ዋይ አፕን ዋት አፕን ዋይ ብሩክ ዋይ እንዴት ልሰራ ቻልክ? አላሳዘነችክም? ሀይሚን ጥለካት እንዴት ቪዲዮ ትሰራለክ? ዋት እንዴት እንዴት እንዴት እንዴት እንዴት እንዴት! እኛ ደግሞ ሀይሚ ሻይ ዛሬ የባለፈውን ፕራንክ ትመልሻለሽ? ሶስት ብታጅራ ከመጣ ብሩክ ስንት ፕራንክ አደረጋት? ሁለት ፕራንክ አደረጋት። ማለት ፕራንክሽን ቂም ይዘሽ ቋጥረሽ ጠንስሰሽ ምናምን ትጠብቂናለሽ ብለን ነበረ። ጭራሽ ዛሬማ ያው ሀይሚም እንደማትመጣ ነግሮናል። ማለት ለምን በጓደኛው ቤት ነው ቪዲዮ ሰርተው ማታ ይጠብቁ ብሎ ብሩኬ የለቀቀው ማለት ነው። እና ጅስት ኦረዲ ብሩክ ብሩኬ አይሚን ሊቷታ ይመጣም ማለት ነው። እና ባይ ዘ ዌይ ይሄ ቪዲዮ የሰራበት ምክንያት ብሩኬ ጓደኛዋን ለማበረታታት ይመስለኛል ማለት ነው። ጓደኛን ለማበረታታት ስላችሁ ብዙ ጊዜ ብሩክ ለሰው ሰውን መርዳት የሚወድ አይነት ሰው ነው። ሰውን መደገፍ የሚወድ ሰው ነው እና ብዙ ጊዜ አ ያለ ቦታጅራ ሲሄዳ ሰው በጣም ከብዙ ሰው ጋራ ቪዲዮ ይሰራል፣ እንትን ይላል። በቃ ብዙ ጊዜ የሀይሚና የብሩክ ተከታዮች በጣም ብዙ ሰው ስለሆኑ ቪዲዮ ይሰራል እና የመሰለኝ ያው ቪዲዮ ልጁ ቶሎ እንዲያድግላቸው ከሀይሜ ጋ ወይ ከብሩ ጋር አብሮ የሆነ የሰሩት ማለት ነው። እና ብሩኬ የእውነት መልካም ሰውነት እና ብሩኬ አሁን ቡታጅራ ከመምጣቱ የተነሳ ከመዞሩ የተነሳ ሁሉ እግሩ ሁሉ ቀጥኗ ማለት ነው። ቁንጣ ላይ አይታችሁታል። እግሩ ቀጭን ሆኖ ማለት ነው። እና ያን ይመስለኛል። ግን ያው ሀይሜ ብትኖር ደግሞ የበለጠን ደስ ይለል ነበር ለሶስት ሆናችሁ ብትሰሩ አንድ ላይ ሆናችሁ ብትመጡልን በጣም ደስ ይለን ነበረ ማለት ነው። ግን ሀይሚ አትመጣም ዛሬ። ያው ኦልሬዲ ሀይሚ የለችም። ለምን ሀይሚ ብትኖር ነው፣ ጠብቁ ለሶስት፣ ሀይሚ ሀይሚ ትመጣ ነበር ምናም ብሎ ይነግሩን ነበር። ለሶስት ፎቶ ሲነሱን፣ ለሶስት ይነሱን ነበረ ማለት ነው። ግን ሀይሚ ዛሬ እንደማትመጣ ነው የነገረን ብሮኬ። ቁርጣችን አውቀን በጊዜ እንተኛለን ማለት ነው። ቅመሟ አትመጣም ዛሬ። ቪዲዮ አይሰሩም ከቅመማው ጋር ማለት ነው። እና እኛ እኮ ትናፈቀናለች። እንዴት እንዴት ቅመሟን ጥለክ እንዴት ምን አደረገች ዴ ብሩኬ? በምን በምን በምን አቅም አልከው። ወይን አንዳንድ ጊዜ ብሩኬ ያስብላታል። ጊዜ ትስጥ ለቤተሰብ ምናምን ብሎም ሊሆን ይችላል። ኦረዲ ከነ ወዲያ ሰርግ አለባቸው። የብሩክ ወንድም ያገባል። ሹሩ ጉድ ላይ ናቸው። ያ ያን አስቡ ነው እና ጊዜ ይስጣት ብሎ ረፍትም ያስፈልጋል። ለምን ትናንት እንደዛ በጋሼ ነዚ ንዟት አናዷት አበሳጭቷት ዛሬ ደግሞ ቪዲዮ ማሰራት ከብዶት ነው እና ኦልሬዲ ወይ ይህም ፎቶ ሲያዩት ኮሜንቱን ያነቡታል። ሀይሚ ሀይሚ ሀይሚ ተጽዕኖ ስለሚፈጥርበት ማለት ነው እና ወይ ለዛ ሀይሚ የሌለችበት ምክንያት ይናገር ይሆናል ብዬ አስባለሁ። ያው ያልመጣችበት ምክንያት ሌላ ኦልሬዲ፣ ሰላም ናቸው። የተጣሉበት ምክንያት ሌላ ነገር ያለ አይመስለኝም። ትናንት ጥሩ ቪዲዮ ሰርተው ተመራርቀው ጋሽ የመረቋቸውን የተለያዩት እንጂ ይህን ያለ እንትን የሚላቸውን ነገር አለ ብዬ አላስብም። ሲቀጥል ግዴታ ሀይሚ የለች ማለት ቪዲዮ አይሰራም ማለት አይደለም። ለምን የሰው ልጅ ሁል ጊዜ ላይ ይመቸዋል ማለት አይደለም። ለምን ሴት ናት። አሁን ደግሞ ቤተሰቦቻቸው ጋር ያለችው አዲስ አበባ ስትሆን ምንም የምታደርገው ሰው የለም ጊዜ የምሰጠው ሰው የለም ጊዜ የምሰጠው ያው ለብሩኬ ነው እና ይሄ ዩቱብ ቻናል ነው ለዛ የምትንቀሳቀሰው ከብሩክ ጋር ከብሩክ ውጭም የትም ልትሰራ አትችልም እዚህ ግን ያ ቦታ ጀራ ነው ቤተሰብ አለ ዘመድ አለ ትወልዳበት ያደገችበት ነው አብረ አደጋለ ተማ አብረ የተማረች እነሱ እነሱን ታገኛለች ገባችሁ አደለም እና ለዛ ስለሆነ ነው ዛሬ ሀይሚሻ ያልመጣችው እና ያው ሬ ከውድ በኋላ ወይ ሰኞ ከመልሱ ካለቀ በኋላ ይሄዳሉ ብዬ አስባል ወደ አዲስ አበባ ማለት ነውና፣ ግን ሀይሚ ግን ቡታጅራ ብትገኝ በጣም ደስ ይለኝ ነበረ ማለት ነውና። ለምን ሀይ ቡታጅራ በጣም ነው የሚስማማ በጣም የሚያምርባት ምናምን ማለት ነውና። እኔ እንጃ ምን እንደምል አላውቅም። ቡታጅራ በጣም በጣም ደስ የምትል አገር ናት። ግን ሀይም ብሩክ ያው አንዳንድ ጊዜ እንረዳካለን እና እናውቃለን። ለምን ሁል ጊዜ ምቹ አይሆንም። ሁሉም ነገር ምንም ነገር ምቹ አይሆንም። እና ብርኬ ሀይሚን ይዛ ስላልመጣ ቅር ቢለንም ግን ችግር የለውም። ለምን ሁል ጊዜ አይሞላም። ሁል ጊዜ ነገሮች አይስተካከሉም። እና ያው ወንድማችንን ለማበረታታት ነው ብዬ ነው የማስበው ማለት ነው። ለምን በብቹ ጋር ነው። ብቹ ግሬስ ይህን አብረሽ ደጋፊ ነው ማለት ነው ያው ዛሬ ማታ ይለቀቅላችኋል። ማታ ጠብቁ። ግን ብዙ ሰው ኮሜንት ሀይሚ ሀይሚ ሀይሚ፣ ጭራሽ ዛሬማ ቁርጣችንን አሁን እንወቅ። ሀይሚ ያመጣው ሀይሚ ያመጣም ነው እና በቃ እና የጨረቃ ፋሚሎች ራሳችሁን ጠብቁ። ጠላታችሁን ወዳጃችሁን ወቁ። ብሩኪ አብሶ በጣም የዋህ ነክ እና ራስን ጠብቅ እና ብሩኪን ዙረት አብዝታካል መሰለኝ ሀይሚን ይዘሃት ካልመጣ ከዚህ በኋላ እንዳትመጣ አልልክም ማለት። የትም ቦታ ስትሄድ ሀይሚን ማየት እንፈልጋለን። ብሮኬ፣ እንዴት ያለ ሀይሚን እንዴት እንዴት እንዴት እንዴት ያለ ሀይሚን የትም ቦታ ስትሄድ፣ እዛም ስትሆን የሀይሚን ፎቶ መኖር አለበት። እዛም ስትሄድ አብራችሁ ግድ ነው ቪዲዮ መስራት አለባችሁ። ግን አንተ ያለ ሀይሚን አትደምቅ፣ ሀይሚ ያለ አንተ አትደምቅም። እንዴት ነው ምን ልበላችሁ? ድስት ግጣሙን የሆነ ነገር ክዳን የሌላ ነገር ብከር ብንከር ነው እንደሚጸፋው እንደማይገጥሙን ክዳኑን ልኩን ካላወቀ፣ አንተም ያለ ሀይሚ አደምቅ። እውነት ለመናገር ማለት ነውና ቤተሰብ ቻው።